ሌላ ሃይማኖት የሚያስቀይር ነገር የለም። እና እውነት ነው ፍቅሮችዬ፣ እኔ እኮ ብያለሁ አዳሜ እኮ በዝሞት መንፈስ ተጠቅተዋል ስላችሁ እኮ እኔን አታምኑኝም ፍቅሮችዬ። ተው መኑን ተው። ገጠመኝ ስሙ መምህር ተስፋ ያበራ ብላችሁ ዩቱብ ላይ ገብታችሁ ተማሩ። ከእንደዚህ አይነት ፈተና ትጠበቃላችሁ። ስገዱ፣ ጸልዩ ተማሩ ነው ያልሽ? ውዶ ልጅ ዳኮ ከመማርም አልፎ አስተማሪ ናት። አልሰማሽም እንዴ ወይ? በጣም አስተማሪያችሁ ነበረች እኮ እና በቃ እንግዲህ እናንተ ምን ትሆነ፣ አትንጨርጨሩ። ነገርኔ ፍደከሊ ፍቅሮችዬ፣ እንደው ሰብሰብ አርጉ እባካችሁ፣ እባካችሁ ሰብሰብ አርጉ እንዴ። ብዙ ነገር መናገር ፈልጌ፣ ግን ያው አይመጣውም ብናገር ምንም ትርፍ የለውም እና የምር ሴቶች ጥንቃቄ አድርጉ። ገብርኤልን የኢሞጉድማ ማለቂያ የለውም እኮ እና በሙሟችሁ እንዳትቀልዱ። እሷ ውድናት ዳይመንድናት ጠብቋት፣ ተንከባከቧት። አሳልፏችሁ ለማይገባው ሰው አትስጡ፣ አታሳዩ። ፈጣሪ በምክንያት ነው ሚስጥር ያደረገው። ሚስጥር አድርጓት። አስቡት እንግዲህ እዛ ሰፈር ምነው ጭጭጭጭ ያላችሁ ይሆናል፣ አይደለ? ለዶሮ እህል ሲሰጥ ጭጭጭ እንደሚሉት ማለት ነው። እንደዛ ተንጫጫችሁ በጣም አላበዛችሁትም። ልጅቷ ከዚህ በፊት ስለምን ስትሳደብ ዝም ብላችኋት ነበር፣ ግን አሁን ላይ ያን ጥላቸዋን አላህ ስብሃነ ታዓላ ወደ ፍቅር ቀይሮላት የአላህን ጌትነት ተቀብላ እስልምናን ወፍቋት እሷ እድለኛ ሆናለች ማለት ነው። ትናንትና ነቢያችን ስትሳደብ አላህ ስብሃነ ታዓላ ስትሳደብ ነበር። አላህ ግን መንገዱን መርቷታል እና ምን ነው በጣም ተንጫጫችሁ በቃ ብትሉ እንደውም፣ ምንድን ነው ስለ የሙሙኮ አጀንዳ የመጣው ከእናንተ ነው። እናንተ ናችሁ እንደውም ይዛችሁ ስታዞሩ የነበረው ማለት ነው እና እሙሞ ፊቱን ላይ የመጣችሁ ምን ነው? ያዙኝ ልቀቁኝ አላችሁ። እስኪ የእሷን ንግግር እንስማ። እሷ ሰልማ ለኝ ደስተኛ እንደሆነ ተነግራለች። ቪዲዮ እናዳምጠው እና እንመልሳለን። እና በለጡ እንዳለችው ነው። እና እባካችሁ ተጠንቀቁ። በቃ አታንብቡ፣ አታንብቡ፣ አትወቁ። በቃ አትግለጹ፣ መጽሐፉን የእስልምናንም መጽሐፉን አትግለጡ፣ የራሳችሁንም መጽሐፍ አትግለጡ። ምክንያቱም ትሰልማላችሁ። እህትዬ በለጡ እየበለጡ እንደመከረቻችሁ ማለት ነው። እውነት እኔም ልጭ የምርላችሁ ብዬ ነው። ውይ ካልሆነ አካል ቆሮት ሽንቆርጥሻለን ያለኝ ሰው የለም ማፊ። ኦኬ። በጣም ፈልጌና ወደጭ የገባውበት ነገር ነው ወላሂ። ስለዚህ ሲጀመር እኔ ከክርስትና ከወጣው ቆይቻለሁ። ምናልባት አይታችሁኝ ከሆነ ቪዲዮ ስቲል ቪዲዮ እንኳን መስራት ከተውኩ በጣም ርቄ ነበረ። ከሚዲያ ጠፍቼ ነበረ። እዛ ነገሮችን እንትን እያልኩ ነበር። እኔ ከክርስትና ከወጣው ቆይቻለሁ። ሻዳ ነው በቅርብ ያስኩት ሲጀመር እኔ በዚህ እንድታውቁልኝ ፈልጋለው። ቴንኪዩ ሶ ማች። እንግዲህ እየሰማቸዋት ነው። ይኸው በአደባባይ ነው ሻሃዳ የያዘችው እና ስብሃን አላህ አሁን ሌላ የሚሉት ቢያቶ እንግዲህ የሙሙ ተይዞባት ነው እንጂ እያሉ ይገኛሉ። እና ሙሙ የምትይዙት እንግዲህ እናንተ ናችሁ መጀመሪያ የጀመራችሁትም ምናቀው ማለት ነው። አልሐምዱሊላ ትናንትና ተሳዳቢ የነበረችው ትናንትና በጣም እስላምና ጠል የሆነችው እህታችን መሲ አሁን ላይ እንግዲህ በዚህ መልኩ ሻሃዳ ይዛለች እና አልሐምዱሊላህ፣ በጣም ነው ደስ የሚለው። አላህ ሱብሃነሁ ወተዓላ እንግዲህ ያጽ እስከ እለተ ሞት ድረስ የሁላችንም ሻዳ በእስልምና ላይ ያለህ ያድርግልን። እስልምና ማለት እድል ነው፣ መታደል ነው። በቃ እኔ እንጃ በተለይ ሰለምቲዎች ደግሞ በቃ እስልምና ሲቀበሉ አብሯቸው የሆነ የሚሰጥ ነገር አለ። በቃ ጥንካሬ፣ ጽናት እና በጣም ጠንካራ በጣም ጎበዞች ናቸው። ለማወቅ ያላቸው ጉጉት አላ ስንጉት የሚገርም አልሐምዱሊላህ። እንኳንም አላ ስን ላመላሽ እና አሁን ላይ ዛ ሰፈር እንግዲህ በጣም ድንጋጤ ይፈጥሯል የመሲ ት ማለት ማለት ምክንያቱም አስተማሪ ናት፣ እስልምና ስትሰድብ ብናያንላቸው የነበረች ናትና አሁን ላይ እንግዲህ ሳያስቡት እስልምና ተቀበለች ሻሃዳ ያዘች እና በጣም ደንግጠዋል። እና እኛም ስንሰማ ደንግጠናል እውነት ለመናገር ተደንግጠናል ያው ለጋራ ነው የድንገጥ ነው እና አልሐምዱላ መሲ በመስለሙ እኔው ላይ አልሐምዱላ በጣም ደስ ብሎኛል። እና ተሰልማለችን ብዬ በፍጹም ያላሰብኳት ናት። እና የሰለመችው እነሱም ያላሰቡን ነገር ስለሆነባቸው በጣም ደንግጠዋል። እና አሁን ላይ በጣም እየተችኋት ይገኛሉ። ለወንድ ብላ ነው ይህ ተይዘውባት ነው ብቻ የማይሉት ነገር የላቸውም። አልሙሂም እንግዲህ ሀቃቃ ነው አንብባ ነው አውቃ ነው ከማለት ይልቅ ያው የሆነ ስም ይሰጡና በዛ ነገር ለመጽናናት ይሞክራሉና። እሙሙ እያላችሁ እንግዲህ ስለሙሙ ስለታወሩ ኑሩ። እንሻላ ገና እንግዲህ ሁሉም ይሰልማል። በነጸጽር ላይ እህቶቻችንም ወንድሞቻችን በርቱልን፣ ልንቀጥሉበት እነ ኡስታዝ ዋሂድ እነ ጀግኖቹ ማለት ነው። እና ምን ለብዙ ሰው ሂዳ እየሆናቸው ነው ቀጥሉበት ነው የምለው። እኔ በጣም ነው ደስ ያለኝ። እንግዲህ አላሁ አክበር ሁላችሁም ኮሜንት ላይ አላሁ አክበር እያላችሁ ተክቢር እያደረጋችሁ ማለት ነው። ይህ ታላቅ ደስታ ነው። ምክንያቱም ትናንትና ተሳዳቢ የነበረች ልጅ ዛሬ ላይ እስልምናን ተቀብላ ሸሃዳ ስትመሰክር ሀቂቃ በጣም የሚያስደስት ነገር ነው፣ እና ከዚህ በላይ የሚያስደስት ነገር የለም። ስለዚህ ይህንን ቪዲዮ ላይክ፣ ሼር አድርጉ። ለዚህም ለፋሚ ቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ የኖቲፊኬሽን መልክቷ ንደወል ምልክቷን ተጫኑ። ሁልጊዜም ቪዲዮ ስለቅ እንድደርሳችሁ ማለት ነው ያደረገው ሚስጥር አድርጓት

መጣ በዚች የተረገበች ልጅ እሷ ነች ያስተማረችኝ ከጓደኛቹ ደህና ነገሩ እረሱ ሲባል እኔ ደግሞ ይሄን ወረስኩኝና ለማንኛውም ውዳ አይመስለኝም ጸሎት አድርጉላት ሁላችሁም ሁላችም ጸሎት አድርጉ የዘሞት መንፈስ እየፈተናችሁ ነው እያሰቃያችሁ ነው እኔ ብያችኋለሁ እኔ ብዬ አለው አዎ ብዙ ነገር ካወራው እንደ እንደው ሀፍረት ይዘኛል ብዬ እንጂ ስንት ጉዳ አለ እናንተ ገብርኤልንም ስርዓት ያዙ፣ ሰብሰብ በሉ፣ ተሰብሰቡ። መሰብሰብን የሚያህል ነገር የለም። እራሳችሁን አክብሩ፣ ሰውም ያከብራችኋል። እና አይሻ ሰላት ላይ በርቺ፣ የድሮ መሲ አሁን አይሻ ሰላት ላይ በርቺ፣ ቁራንሽ ላይ በርቺ፣ አው በርቺ ባለሽበት ሃይማኖት። ግን ምላስሽንም እቂጥሽንም ሰብሰብ አርጊ፣ ሰብሰብ። እንዲህ ሁለቱንም መክፈትማ አይቻልም በፈረቃ ይሁንልን ቢያንስ ቢያንስ ማለት ነው። እና እግዚአብሔር ባለሽበት ሃይማኖት ያጽናሽ፣ እዛ ያጽናሽ። ግን አደራሽን። እኔ ይመስለኛል የመጀመሪያው ሳምንት ኮርስ የሚወስዱ ስድብ ነው መሰለኝ። አብዛኛዎቹ ሃይማኖት ሲቀይሩ ምላሳቸው በስላሴትም አይቻልም። የትም ሰምታችሁ የትም አይታችሁ የማያውቀውን ጉድ ነው። ከዚህ በፊት ከነሱ ላይታችሁ የማታውቁትን ጉድ ነው ይዞ የሚመጡት። ልክ ሃይማኖት ሲቀይሩ ድሮ የማይሳደቡት ሴቶች በጣም ነው የሚሳደቡት። ልክ ሃይማኖት ሲቀይሩ እኔ አላቅም። እኔ ስድብ ነው የሚያስታጥቋቸው ይሁን አላቅም። እኔ የስድብ መንፈስ ይገባባቸዋል መሰለኝ፣ ገና እዛ ሲሄዱ እና ቁራን ተማሪ። አዎ ተማሪ፣ ስለ ሃይማኖቱ በደንብ መርምሪ፣ ህጉን ስርዓቱን ጠንቀቀሽ ወቂ። የማይረባ ቦታ ተዋይከ እንግዲህ እንግዲህ እኔ አላቅም። እኔ ያገባኝ ፍቅሮች ዬ ያየሁትን አይቼ ነው። ውሸት የሚሆን እውነት የሚሆን እኔ ሹደ ከልኝ። አዎ በራሳቸው ሃይማኖት ጠንክራቹ ጸልዩ፣ ጸሎት አድርጉ። ጸሎት ከብዙ ነገር ይጠብቃችኋል፣ ከመተት ከዝሙት፣ ከብዙ ነገር ከሰላቢ፣ ከብዙ ነገር ይጠብቃችኋል። እንዳትሰለቡ። ሰው በስንቱ ነገሩ ይሰለባል። ጸሎት ብታረጉ እነዚህ ሁሉ አይነኳችሁም፣ አይደርስባችሁም እንጂ አይችላችሁም እንጂ አሸናፊ ነው የምትሆኑት፣ ስኬታማ ነው የምትሆኑት። እንዴ እንዴ እንዴ፣ እናንተዬ፣ እኔ እኮ ወደ አይደለም ስልኩ በምክንያት ነበረ።